መሪየም የምትባለው ሴት ማናት አለች እኮ እና፣ ገልጸህ አንብብልኝ ስትልህ አንቺ አንብብልኝ አልካት። አንተ የቁርአን ባለቤት ነኝ ስለምትል ለአንተ ነው ልንተው የሚችለው። ስለዚህ አንተ መሪየም የምታወንበኛ በመጽሐፍ ቅዱስ ቅድስት ድንግል ማርያም እና በእናንተ ደግሞ መሪየም እያላችሁ እንትን የምትባት ሴት ማናት አውጣና እንትኑ አንብብልኝ አለችው። አስረዳኝ ስትልህ ለምን ተወርዳታለን? ይሄ ነው ጥያቄሽ። ለእኔም እንድታስረዳኝ እንፈልጋለሁ። ፕሊዝ እሺ፣ መርየም ማለት ከእኛ ዘንድ አምላክ አላ ስብሃነ ተዓላ የመረጣት፣ አውጣና እስኪ ስለ መርየም አንብብልኝ። መሪየም ጅብሪል እንዳበሰራት ላይ እና ከዛ ከእኛ ላይ ያለውን ደግሞ ታመሳክርልኛለን። ጥያቄሽ ምንድን ነው? ማወቅ የፈለግሽው መርየም በእናንተ። አይ ቲንክ ሶ አማረዬ ክሊር መሰለኝ በእናንተ መሪም አለች አይደለ? መሪም ጂብሪል እንዳበሰራት ወንድ ልጅ እንደምትወልድ ዛጋ ያብስራታል። እና እስኪ እሱም ብስራት እንትን በልልኝ እና እንደውም ለናኩ ይላል ነፋ አባት ይላል። እና ከቁራን ላይ ያለችው መሪም እና ከመጽሐፍ ቅዱስ ያለችው ማርያም አንድ አይደለችም። ልትሄድ ነበር ልጅቷ፣ ግን ፈጥና ሶርርካት። ለምን መጠየቃት? ለሰብሽ አንድ አሰበሽ እና እናውራ። ያለ መመለስ ካልፈለግ ችግር የለውም ግን ሀሳቤ ባልፈልግ አስገባሻል። አንድ ወገናችን የሆነ ሀሳቤ ያዥ እና አንድ ናቸው ማለት ነው። ሙግትሽ እንደዚህ ነው ወይንስ አንድ አይደሉም ይለያያሉ ነው ሙግት? መሪን አሁን አልኩ እኮ አሁን ለሶስተኛ ጊዜ ደዳግም ነው ጋይስ። እዚህ እንግዲህ ሶስት አንድ ናቸው ነው ሀሳብሽ ወይንስ ይለያያሉ ነው? የቁርአኗና የመጽሐፉ ይለያያሉ። ሲቀጥል ደግሞ አንድ ናቸው ካልክ መላኩ ጅብሪል መሬምን እንዳበሰራት የሚል ቁርአን ላይ ያለ እሱን ፈትና አንብብልኝ። በጣም ይለያያሉ ነው። አዎ በጣም ይለያያሉ። መጨረሻ ላይ መላኩ ይለን ነፍስ አባት ይላል እና እንደውም የሆነ እንትን ላይ ሲወያዩ ምንድን ነው መላኩ የነፍስ አባት እኛ ላይ ግን መላኩ ቅዱስ ገብርኤል በትዕትና በስትና ና በስርዓት እና እሱም ብታመሳክርለኝ፣ ነው እያልኩ ያለው አይ ቲንክ አሁንም ክሊር አይደለም። ለአንተ አይደለም ካልከኝ አዝናለሁ። እንግዲህ ሱስ እንደዚህ ነው። ስቆ ነው የሚሄድ ምንድነው? ምንድን ነው ሆንሻል? እኮ መልስልኛ። ውሶ እኔ ኮ ትልልቆች ነድኛ ወራንት ነው መጽሐፍ ቅዱስ ላይ ስላለችው መርየም እና አውጣልኝ የቁራንን ኖ የቁራንን አውጣልኝ። እና ፌረንጅ አዳምጪ፣ የት ላውጣልሽ ነ ትንቁ ላይ ላርቅሽ ማለት ነው። በቁራን ላይ አንተ አውጣልኝ ው እንግዲህ ይሄ ልጅ ክርስቶስን በቁራን ላይ አውጣልኝ እያልኩት ነው። ቁራን ላይ አውጣልኝ። ምንድነው የምትፈልጊው? ትንቁ ላይ አደረግኩሽ፣ አውጪ በቃ፣ ትቀጣያለሻ ላውጣ ወጣኝ። አሁን እኔ ሶስት ሺ ስምንት መቶ ሰው ባለበት እኔ ላውጣ አልኩኝ። አውጣና አንብብልኝ አልኩ። ወይ ልናገራሽ እንቢያሽ፣ ወይ እኔ ላውጣልሽ። እሺ ታዳምጫለሽ? እኔ ሚውት አድርጌ አዳምጥሃለሁ። አውጣና እያነበብክልኝ ነው፣ ጅብሪል ሲያበሰራትን ያን ሙሉ ምዕራፍ ታነብልኛለህ። እና ከእኛ ጋር ያለው መጽሐፍ ቅዱስን ደግሞ መርየምን መልአኩ ቅዱስ ገብርኤል እንዳት እንዳበሰራት የሁለቱንም ትንትልልኛለህ። እዚ ጋር ጣ፣ እዚ ጋር ጣ ይገባል ይ እንቴ የቁራን ባለቤት ነ። ስለዚህ የቁራን ባለቤት አንተ ለአንተን ልታነበው የምችለው ብታነሳሽ አደለ ይለያያሉ ብለሽ እንደሚለያዩ አንቺ ሁለቱንም እያነሳሽ እዚህ ጋር እንደዚህ ብሏል፣ እዚህ ጋር እንደዚህ ብሏል ብለሽ አመሳክሪነ ገብተሻ አለ አለ እኔ ደግሞ ከዚያ አሳቢአንተ እኮ ተጠያቂ ነ። እኛ እኮ ጠይቁን እንመልሳለን እያልከን እኮ ነው። ስለዚህ በጣም ጠይቅ ነው፣ አንብብልን። እንደስከሆነ እኔ ልመልስ። ለመጨረሻ ጊዜ ነው እየነገርኩሽ ያለሁት፣ ከዚህ በኋላ ጣልቃ እንዳትገቢ ወጥሻል አይደለ? እኔ ማለት ነኝ። በቃ በጣም ጥሩ። እሺ ቁርአን ላይ ያለችው መርየም እና መጽሐፍ ቅዱስ ላይ ያለችው መርየም፣ ቁርአን ላይ ያለችው መርየም ማነች? እንግዲህ ይለያያሉ ነው የሚሉት ብዙ ክርስቲያኖች አይደለ? ይለያያሉ። የእነሱ አይለያይም የሚለው ነው። እሺ ቁርአን ላይ ያለችው መርየም በድንግልና የወለደች ነች። መጽሐፍ ቅዱስ ላይ ያለችው በድንግልና የወለደች ነች። እንዚህሽመጨረሻ ጊዜ አዳድጣያልክምም ስርዓት የት ግግሯራሲ እያችት ነው አኪነው ዝም ሚያልቋት ቦቶች አለ መጨረሻ ላይ ስጀምር ማቋረ ጀመረች። ምንም ማድረግ ይቻለ ሌላ የሚቀጥል ካለ መግባት ይችላል። ማንኛው ክርስቲያና ጥያ ያለለበጠይቅ ይችላል። እሺ ፍሪ መግባት የሚፈልግ ክርስቲያን ካለ አብሮ በስርዓት እንደ ትልቅ ሰው ነጓ ክርስቲያን። አሰላሙ አሌይኩም ሁሱ። ዋአለይኩም ሰላም። ሁሱ አንድ ጥያቄ ያለኝ ከጥያቄ በፊት ግን አሁን የጀመርከውን ነገር ለእኛም የምትነግረን ከዛ ቀጥሎ ደግሞ የእኔ ጥያቄ ምን መሰለህ? የረሱ የረሱል ሰለም ታሪክ በጣም ያው ተዘግቧል እና ከሌላ ነቢያቶች የተዘገበ ነገር አለ ለምሳሌ፣ የቤት ሕይወታቸው፣ ሚስጥራቸው፣ ጓዳቸው በጣም በዝርዝር ተዘግቧል ከሌሎች በተለየ ይሄ ነገር ሚስጥሩ ምንድን ነው? ስለ አንዳንዴ ፕራይቬት የሚባሉ ከሚስታቸው ጋር ያደረጉት ግንኙነት በሙሉ ተዘግቧል እና ይሄ ለምን ሆነ የሚለውን ጥያቄ ነው ጠይቀን። እንግዲህ መርያም ከመጀመሪያ እንነሳ። ቁርአን ላይ ያለችው መርያም በድንግልና የወለደች ብቸኛዋ ሴት ነች። አለም ላይ ሌላ በድንግልና የወለደ የለም። በድንግልና ነው የወለደችው። መጽሐፍ ቅዱስ ላይ ያለችው በድንግልና ነው የወለደችው። መርየም የምንላት እኛ እስራኤል ምድር ላይ ያለች ነች። ቁራን ላይ የተገለጸችው ያች መጽሐፍ ቅዱስ ላይ ያለችው እስራኤል ምድር ላይ ነች። እኛ በቁራን ላይ መርየም የምንላት መሲሁ የተባለን አካል ወልዳለች ቸዋል እስምሁን መሲሁ ወይ መርየም ጋር ይገልጸዋል በማርያም ልጅ መሲሁ ያም እንዲሁ መሲሁ ነው። በእኛ ላይ ያለው መርየም የወለደችው ልጅ ሙታንን የማስነሳት ተአምር የተሰጠው ነበር ልክ እንዲሁም ማየት የተሳናቸውን የመፈወስ ተምር የተሰጠው ነበር። ለምጽ ያለባቸውና ላፈድዳ የሆኑ እንደ ያንድ አይነት በሽታዎችን የመፈወስ አቅም ያለው የተሰጠው አካል ነበር ታቸዋል። ይህ ነው እኛ ጋር መሲህ የምንለው። ይ ነው እኛ ጋር መማር ያለው የምንላት ይችላቸው። እሺ፣ ሌላኛው ነገር የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክን አስመልክቶ የነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው የተገለጸው ለምንድነው? ከሌሎቹ በተለየ የሚለው የሌሎቹ ነብያቶች አይታችሁ ከሆነ የተገለጸው ምንድነው? አስተምሮታቸው መሰረታዊ አስተምህሮታቸው ስለ አንዱ አምላክ ማስተማራቸው ነው። ስለስልምና እንደሰበኩን የተቀመጠ ገብቷችኋል። ስለ ነብያችን የግል ህይወታቸው አስመልክቶ ለምን ተቀመጠ? ምክንያቱም እኛ እርሳቸው ትውልድ ነው። ህግና ስርዓታቸው እርሳቸው ነው የምንከተለው። ያ ስለዚህ በእርሳቸው ላይ የተነገረው ህግ እና ስርዓት ሁሉ ለእኛ መመሪያ ይሆን ዘንድ የተላከው እርሳቸው ናቸውና።

ምን መሰለህ፣ መጽሐፍ ቅዱስ ያው ብታምንበትም ባታምንበትም ቁራን ምን ለምሳሌ አላምንበትም ታሪካዊ እንትን አለው የተቀመጠበት ጊዜ አለ። መጽሐፍ ቅዱስ ተቀምጦ ተጽፎ ተቀምጦ እንደነበረ ይታወቃል። እና አንዳንድ ታሪኮች መጽሐፍ ቅዱስ ላይ ያሉ ታሪኮች ቁራንም ላይ አሉ። እነዚህ ታሪኮች መሐመድ ነብዩ መሐመድ እንደተቀበለ ይነገራል። ያንን ቁራ ነው ማለት ነው። እና መጽሐፍ ታሪኮች ቁራን ላይ ድጋሚ ካሉ በአላህ ያ መውረድ ምን ያስፈለገው? አንዳንዶቹ ታሪኮች ከዛ ላይ ለምን እንዴት ደግሞ ቀጥታ ተገናኝ የነበረ ታሪክ ድጋሚ ለምን ለነብዩ መሐመድ ይወርዳል? ጥያቄ ከተረዳሀይ ለምሳሌ ስለ ኢየሱስ የሚሆን ስለ አብርሃም የሚሆን ስለ ሙሴ የሚሆን አንዳንድ ኮመንት የሚጋር መኖር ይቻሉ። ታሪክ አብርሃም ኢብራሂም ተብሎ ይጠቀሳል። እስማኤል የሚባል ልጅ አለው።

አይ ሁ የሚባል ነብይ አለ ለመጽሐፍ ቅዱስ ላይ ማን ማን? ሁድ የሚባል ነብይ አለ ለመጽሐፍ ቅዱስ ላይ ቁርአን ላይ ሁድ የሚባል ነብይ እንደላካ አምላክ ይነግረናል። ይሄ ነብይ ያለ መጽሐፍ ቅዱስ ላይ የሚባል ነብይ እንዳለ ይነግረናል። የሚባል ነብይ ያለ መጽሐፍ ቅዱስ

ወርጃን ለማለት ግን አካል ልናይ ይገባል። ይን አስረዳ ቁርአን የመጣለት አካል ማንበብንና ና መጽሐፍን አንድ አካል ኮርጃን ሲባል ጊዜ ከሌላ መጽሐፍ ያንን አንብቦ ወይም ደግሞ ተረርቶ መሆን አለበት። አይደለ ነቢይ መሐመድ ሰለላሁ ለ ሰለም ደግሞ አያነቡም ነበር። በፍጹም አያነቡም ነበር። ማስረጃ አልስተረዝ እቀበላለሁ። አንዳንድ ታሪኮችን እሰባለሁ። ሁን አሁን ጥያቄ ማለት ኮርጃዋን ለማለት ወይ ያለ አያነበ ነቢ ስ ላ ስለም አላህ ማንበብን አውቆ ነስቷቸዋል ይሄን ጥያቄ እንደሚያነሱ ስለማውቅ ብሎ ይናገራል። ወማ ኮንተ ትንፃሲ ኪታብን ወላ ተኽጦ ብየሚን ይክላል። ምንም አይነት መጽሐፍን ከዚህ በፊት አታነብም ነበር ብሎ ዘጋቸው። ይህን ያደረገበትን ይናገር ዛሬ ወደፊትም ሰዎች ከሌላ መጽሐፍ ኮርጆ ነው የሚል ጥያቄ ያነሳሉና ብሎ ዝተናገር አላካለ አይደንክም ዛሬን ድረስ እያነሱት ነው። አላ ኩራን ላይ እንደተናገረው ማለት ነው። ይህ የቁርአንን ተአምረኛነት የአምላክ ዘንድ እውነት የሚመጣ ቃል መሆኑን ማሳያ ነው። መታችን ኮርጇል የምትጥለዋን ቃል ስታነሱ ጊዜ ይሄን ነግሮናል። ለላ ቁርአን አይገሩ ወማ ኩንተ ወላ ተፍጦ ብየሚን ኢዘን ርታብ ልሞብትሉን አለ። ውድቅ የሚያደርጉ ሰዎች ይህን ቁርአንን የሚያስተባብሩ ሰዎች ጥርጣኔ በፈጠሩ ነበር ኮርጆ ነው እያሉ እያለ ይናገራል። አያ ስለዚህ እርሳቸው አያነቡም ነበር። ምን እንደነበር ያ

ነቢይ ነው። ቁርአንም ላይ ሀሩን ነቢይ ነው። ይሄ ተመሳሰለ ማለት ነው። ሀሩን እዛም ሀሩን እዚህም ነገር ግን ማንነታቸውን አንዱ ነው ስታነብ ጊዜ በጣም የተለያየ ማንነት ነው። ሁሉም እንዳለ ነብያቶችን መጽሐፍ ቅዱስ ውስጥ ዝቅ አድርጓቸዋል። ለምሳሌ ካልከኝ ወደ ዘጸአት ምዕራፍ ሰላሳ ሁለት ከቁጥር አንድ ላይ ስንሄድ ጊዜ ይህ ነቢይ አሮን ለሰዎች ከወርቅና ከብር አቅልጦ ጣዖት ወይፈን ወይም ጥጃ ሰርቶ ከግብፅ ያባር ያስወጣችሁ አምላካችሁ ይሄ ነው ብሎ ሰርቶ እንደሰጣችሁ ይነግረናል። ጣዖት ሰርቶ ነቢይ

ሁለተኛውና እውነተኛው የተበቀት ታሪክ ወዶላቸዋል። ቀድሞ ኢትዮጵያ ከነበረ መጽሐፍ ቅዱስ ልን እንችላለን። በዚህ አባባል አላህ ራሱ ሲናገር ምን ይላል? ቁል ነዘለ ሁሩሁ ልቁዱሲ ለረቢ ከቢል ሀቅ ይላል። ይህ ቁርአን ከእኔ ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አማካኝነት ወረደ። በመንፈስ ቅዱስ መሬት ነው።

ነብያቶች የመጡት ለዚህ አምላክ በብቸኝነት እንድታመልክ ነው። የሰበቁ መሲሁ ሜን፣ የሰበቀው አብርሃም ሜን፣ የሰበቁ እስሐቅ ሜን፣ የሰበቁት ሁሉ ነቢያት የመጡት ያን የላካቸውን አንድና ብቸኛ እውነተኛ የሆነውን አምላክ እንድታመልክ ነው። ያ አንድ አምላክ በአንድነቱ ላይ ሶስትነት የለበትም፣ ብቸኛ ነው። ሱ ለዘልአለ ቦታቸዋል። ያ አንድ አምላክ ዘልአለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞተልኝ አምላክ ብሎ ሂሳብ የለም። አምላክ አይሞትም። በፊት ያ አንድ አምላክ መለኮት ብቻ ነው። ለዘላለም አይለዋወጥም። መለኮትም ነው ሰውም ነው ተብላ አይገለጽ ነው ረያ አምላክ አምላክ ብቻ ነው። የመለወጥ ባህሪ የለውም። እኔ አምላክ ነኝ አልለዋወጥም ይላል። ዛ ላይ ራሱ ነው። ያ አንድ አምላክ ጌታ ብቻ ነው። በጌተቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሳብ የለም። ያ አንድ አምላክ እውቀቱ የተገደበ አይደለም። ያለፈውንም የሚመጣውን ሁሉ የሚያውቅ ነው። ነገር ግን ኢየሱስ ክርስቶስ ስላለ ስለዚያች ቀን እና ስለዚያች ሰዓት ግን

ሰልፎች አንድ ለማከል ያክል ነብዩ መሀመድ የመጨረሻው ነብይ ናቸው። ለምን እና ደግሞ ነብይነት በወቅቱ ለምን መረጣቸው ተብሎ ይነገራል። በምን አይነት ባህላቸው ነብዩ መሀመድ የመጨረሻው ናቸው። ከዛ በኋላ ነብይ አይመጣም። ለመጽሀፋቸው

መድ እኔ አላህ መደተኛ የነብያቶችን መደምደሚያና መጨረሻ ነህ። ነብያቸው ሰለላሁ አለይሂ ወሰለም ሐዲስ ላይ ምናሉ ምሉ አደ ተሙን ነይ ለነይ በዕዲ ሉ እኔ የነቢያት መደምደሚያና መጨረሻ ነኝ። ከእርሳቸው በኋላ አዲስ ነብይ ይመጣል ወይ አይመጣም? ነገር ግን ነ ቀሪ ዘመን ስላለች ያቺን ለመኖር በምድር ላይ ብለን ይመለሳል ይመጣል ከሰማይ ጊዜ የዛኔ በሚመጣ ጊዜ መሲሁ አንድ የነቢይ ሰለላሁ ዓለይሂ ወሰለም ተከታይ ሆኖ ነው የሚመጣ። እንደ አዲስ የነብይነት እንትን አይደለም። የእርሳቸውን ህግና ስርዓት የሚከተል ልክ እንደ ማንኛውም ሆኖ ይመጣል። ያ ግን ነብይነቱ በቃ ጠፋ ተካደ ማለት ነው ላላ። የነብይነት ማዕረጉ ሀታ ነብያቶች ሙተውም ራሱ ነብይነታቸው እንዳለ ነብይ ናቸው ነብይ ናቸው፣ ገብታቸው አለ። መሲሁም እንዲሁ ነብይ ናቸው። ያ ማዕረጋቸው እንዳለ ሁሉ ልክ እንዲሁ አንድ የነቢያችን ሰለላሁ ዓለይሂ ወሰለም ትውልድ ተከታይ ይሆናሉ። የእርሳቸውን ህግና ስርዓት ስለሚከተሉ ስለሚተገብሩ ያንን በዚያም ሰዎችን ያስተዳድራሉ። የአለምን ሰው ይገዛሉ፣ ያስተዳድራሉ። ብዙቻል ከነብያት መካከል አንድ ነብይ ናቸውና ለእርሳቸው ቅድሚያ ይሰጣል። ነብይ ቢመጣ ያ ነብይ ነው ሰውን ሊያስተዳድር የሚችለው ያ ነው። ሌላኛው ነገር ለምን እርሳቸው የመጨረሻ ነብይ ዘመን መጡ ወደሚለው ስንመጣ ጊዜ እንግዲህ በነብያት ስም በነብያት ስም ከነብያቶች መካከል የሆነውን አንድን

ሃይማኖት ነው። ስለ ሃይማኖት አስተውሉ። ሰው ለሃይማኖት ክብር ወላሂ ሙስሊም ብትሆን ለሃይማኖት ክብር ይኖራቸው ነበር፣ ናይ ግልጽና ለአምላክ ክብር ይኖራቸው ነበር፣ ለነቢያት ክብር ይኖራቸው ነበር። ምንም ጣጣ እንዳይኖራቸው ያደረገው ለዚያ ነው። በማንኛውም ነቢያችን ሰለላሁ ዓለይሂ ወሰለምን አላህ ያስነሳባቸው ምክንያት በነቢያት ስም አንድ እስራኤላዊ ነቢይን ሰዎችን እያስፈለጉ። ለዚህ ነው አምላክ የእርሱ ሕግና ሥርዓት ይዘና ዘንድ ለመጨረሻ ዘመን ነቢይ ያስነሳቸው

እኔ ይህን ቁርአን አወረድኩት እኔም ንጠብቀዋለሁኛ እስከ መቼ ድረስ እንደሚጠበቅም ነበሩ ነገሩ ነብ ስ ላ ሰለም ዩስራ ፊ ለይለት ምን ለያሊ ብልቁርአን ልከሪም ወፈርፍ አን ሱዱር ናስ ዋን መሳሒፍ አሉ የዘመኑ ፍጻሜ መጨረሻም ላይ ከሌሊቶች አንድ ሌሊት ላይ አላህ ቁርአንን ያነሰዋል እስከዚያው ድረስ ጸንቶ ይቀራል ብሎ ተናገሩ። እንዳጠቃላይ ለዚህን ያስነሳቸው ሰዎች አብርሃም የይስሐቅ ያዕቆብን አምላክ በረሱበት ጊዜ ያንን አንዱን አምላክ በብቸኝነት እንዲያመልኩ ያስተምሩ ዘንድ ነው። አላህ ስብሓኑ ወተዓላ ያስነሳቸው። እሺ ሌላ ጊዜ ያ